ሳይኔ ሰርዳይ ኩንዳሊኒ ቻክራ ኮኬይን የማል ወስደው ነገር አልነበረም። አስራ አምስት ዓመት ቀልድ አይደለም፣ በሱ ውስጥ ያም ሴት ልጅ ሆናችሁ ፔትዲንግ ከመውሰድ አንስቴጅ ወጋ ሁሉ ነበረ። ሶስት ቀን በጨለማ ያስተኛል። ከዛም በላይ ማለት ዊችክራፍቱ ላይ እስከመጀመር ድረስ፣ ዋይት ክራፍት ኖርማል ነው። አይኔስ ጫፍ እነሱ ናቸው የሚመጡት። ጧት ጧት ላይ ለቅሶ ነበር። ሀሌሉያ እግዚአብሔር መልካም ነው። በጣም ሲበዛ መልካም ነው። ለእኔ ስሜ ቤትኤል ጎይቶም ይባላል። ትውልዴም እድገቴም እዚሁ አዲስ አበባ ነው እና እዚ የመጣሁት የእግዚአብሔርን ስራ ለመመስከር ነው። ምክንያቱም በአለም በጨለማ ነበርኩኝና፣ ከእድሜ ግማሽ ዓመት በላይ ከ15 ዓመት በላይ ጨለማ ውስጥ የነበርኩ ሰው ነኝ እና እግዚአብሔርን ሳገኝ ነው የበራልኝ። እና መመስከር ፈልጋለሁ። በእኔ ምክንያትም ሆነ በዙሪያዬ በትንሹ ከአምስት ሺህ ሰዎች በላይ አውቃለሁ በእኔ አይነት ስራት ውስጥ ያሉትና የኔ ምስክርነት ለእኔ ብቻ ሳይሆን ለእግዚአብሔር ክብር ብቻም ሳይሆን ምስክርነቴ እነዚህን ሰዎችም ለመታደግ ጭምር ነው እና ምንድን ነው ሀፕን ያደረገው ከልጅነቴ ጀምሮ ሱሰኛ በሆነ ቤተሰብ ውስጥ ነው ያደግኩት። እና ልጅ ያየውን አይቶ ነው የሚያድገው። በረዥም አመት ሕክምና ላይ ነው ስፔንት ያደረኩት ዘመኔን፣ ላይፌን ሱስ ውስጥ ነበርኩኝ። ከ15 ዓመት በላይ አጨስ እቅም ጠጣ ነበረ እና ምንድን ነው ቤተሰቦቼ ካቶሊክም ናቸው ኦርቶዶክስም ቅልቅል አለው በጌታ ያመኑ አይደሉም ማለት ክርስቶስ ለኛ የተሰጣን ነበረን፣ በሰዓቱ እና ብዙ ስርዓት ውስጥ ነበርኩኝ፣ ብዙ ጭንቀት ውስጥ ነበርኩኝ። ዲፕሬሽን ለመሻሽ፣ ስትረስ ለመሻሽ፣ ጭቅጭቅ ለመሻሽ ብዙ ነገር ውስጥ ገብቼ ነበር እና አስራ አምስት ዓመት ቀልድ አይደለም፣ በሱስ ውስጥ ያውም ሴት ልጅ ሆናችሁ ክብራችሁን ጥላችሁ ሱስ ውስጥ ሆኑ፣ ደግሞ ከመጠጣት ከማጨስ ከመስከር ፔትድን ከመውሰድ አንስቴጃ ምናምን ወጋ ሁሉ ነበረ ኮኬን የማል ወስደው ነገር አልነበረም። እና እግዚአብሔር ግን ከዚህ ሁሉ ነገር ሲያሳልፈኝ ምክንያት ስላለው ነው። ማለት ዛሬ ላይ ያየልኝን ስላየልኝ ነው። እኔ በጨለማ ውስጥ ማለት አይናችሁ ካልበራ እውር ከሆናችሁ እውር ሆናችሁ ነው የምትቀሩት። ሊበራላችሁ ይገባል። እና እግዚአብሔር እድል ሰጥቶኝ ነው እዚህ ጋ የመጣሁትን ማመስገን ፈልጋለሁ መጀመሪያ እና ምን ሀፕን አረገ፣ ረዥም ጊዜ ጨጓራ በሽተኛ ነበርኩኝ። በጣም ነበረ የምታመመው እና አንድ ቀን ማይግሪን ተነሳብኝ። እና ከልጅነት የጀምሮ ማይግሪን ነበረብኝ በእናቴ በኩል የመጣ እና የማፀን ፈሳሽ ደግሞ ትንሽ ያስቸግረኝ ነበር እና ፔን ነበረው እሱ ነገር። ከዛ በጣም ሲያመኝ ማይግሪኔን ሶስት ቀን በጨለማ ያስተኛኛል። ከዛም በላይ ጨለማ ነው ፈልገው። ምግብ አልፈልግም፣ ያስመልሰኛል። ሰው አልፈልግም፣ ብቻዬን መሆን ነው ፈልገው። በዚህ ውስጥም ሆኖ ግን ሲጋራ ነበር ምፈልገው ከምንም ነገር በላይ እና ለስድስት ዓመት ፕላይት አቴንዳንት ነበርኩኝ ሆስተስ ነበርኩኝ ያረገጥኩበት ዓለም የለም ያልሄድኩበት ያላየሁት ሕክምና ያልደረስኩበት ቦታ የለም። ግን አንዱን መፍትሄ አልነበረም። እና ምን ሀፕን አረገ? ጌታን ሳላምንም ኤቲስት ነበርኩኝ በሰዓቱ አጎል ፈዝፍና ውስጥም ስለነበርኩኝ ቢሊ ካርልሰን የሚባል ማለት ለወጣቶችን ማልመክረው ሰው ቢኖር ዲሲቢ ያረገ ብዙ ወጣቶችን ቢሊ ካርልሰን የሚባል አለ ስለ ጨለማው ሴክሬት የሚያስተምር ማለት ከእግዚአብሔር የሆነ ኖርማል የሆነ አርጎ ግን ብዙዎች እንዲስቪ ያደረገ ሰው አለ። ና በእሱ ፍልስፍና ውስጥ ወድቄ ነበረ ማለት ዊች ክራፍቱ ላይ እስከ መጀመር ድረስ ዋይት ክራፍት ኖርማል ነው በሚል እና ምን አረገ። በጌታ የነበረች ረዳት ነበረችኝ። ቤቴ ልጅ አለችኝ፣ እና ልዜ የምጠብቅልኝ ነበረች። በሶስት ምክንያት ከልጄ ጋር ብዙ ጊዜ ኮኔክት አልሆንም ነበር። ቤት መግባት ስለማልፈልግና ገብቼ ያሞኝ የፓስተር ተስፋሁን የመንፈስ ቅዱስ ምሽት ነበረ ኦገስት ላይ ነው አስታውሳለሁ። እና ስራዬንም ይንም የታውቁት አስጠላኝ። የመኖር ትርጉም ስለሌለው ምንም አላማም የተፈጠርኩበትን ፐርፐዝ ምንምንም ስላልገባኝ አባቴንም በህይወት አጥቼ ነበር ና አባቴ በጣም ወደው ሰው ነበረ በጣም ህይወቴ ላይ እና ኖርማል ሲጋራ ሳጨስ ምናምን ሊቆጣኝ ስለማይፈልግ ስለሚሳሳልኝ አይናገረኝም ነበረ። ግን እግዚአብሔር ልጅህን ቀጥ ካሳድግ ይላል። ቢመክረኝ ቢቆጣኝ መለስ ነበር ብዬ አስብ ነበረ። እና ለወላጆች ልጆቻችሁን ቅጡ። ልክ ነው፣ ትክክል ነው እና አሁን ልጄ ላይ ቁጭ ብላ አገልጋያችን ደግሞ ነበረች አጠገቤ። እና አልቃወምም ሰው እንትናየ ብዬ አልቃወምም። እና ፓሰር ተስፋሁን እየጸለየ ነበረ። እና በስክሪን አንዲት እህታለሽ ማይግሬን የታመምሽ እና የማህፀን ፈሳሽ ያስቸገረሽ እና እግዚአብሔር ከዚ ሰዓት ጀምሮ ፈውሶሻል አለ። እና ለአንቺ ነው አለችኝ። ለእኔ ነው ብዬ በየዋህነት ነው የተቀበልኩት። እና ማይግሬኑ ወዲያው ተነሳ ማለት እና ግራ ገባኝ። ማለት እኔ እንደዚህ የማውቀው ታሪክ የለም እና በጣም ነገር አይገባኝ። እዛ ሶስት ቀን ምናምን ሲቆይ ደግሞ ማህፀን ፈሳሹ የለም፣ ፔኑም የለም እና ገረመኝ በጣም። ከዛ ምግብ አልበላም ነበረ ጨጓራኝ በጣም ስለሚያመኝ። እንዳልኳችሁ ጫት ሲጋራ ምናምን ላይ ኖርማል ነኝ፣ ምግብ ሲሆን ያመኛል በጣም ፒኪ ነበርኩኝና። ሰዎች ሰፈሬ ላይ የነበሩት ስገባ ስወጣ ያሉት ሁሉም በመንፈስ አለም የተያዙ ናቸው። ሁሉም የታሰሩ ናቸው። ማለት ኃጢአት ሲደጋገም ኖርማል የሆነበት ሰፈር ውስጥ ነው የነበርኩትኝ እና ብዙ ክፋት፣ ብዙ ተንኮል አይቻለው፣ ብዙ መከራ። ማለት የዋህነት ለምን ያስፈልጋል እስከምል ድረስ ማለት ለሰዎች የዋህ መሆን በቃ አያስፈልገኝም እስከምል ድረስ በብዙ መጠቀሚያ ነበርኩኝ። ግን እግዚአብሔር ደግሞ መልካም ነው፣ ነገሮችን ይቀይራል። ቀይሮልኝም አይቻለሁ። እና እግዚአብሔር ሲደርስላችሁ ነው የምታውቁት እንጂ በውጭ ሆናችሁ ኢየሱስ ኢየሱስ ስለተባለ እንትን አይለም። ግን ምን ሀብን አረገ። በዛ በጨለማ ውስጥ ሆኜ ደብረ ዘይት ሄድኩኝ እና ቢል ካርልሰንን በጣም እከታተል ነበር፣ ፎሎ አረግ ነበር ብያቸዋለሁ። እና መንፈሳዊ ኔ ሰርዳይ ኩንዳሊኒ አበኪኖንጎፍ ኩንዳሊኒ ምናምን ቻክራ የሚል እንትን ጀመርኩኝ። ያው ወጣቶቹ ያውቁታል፣ ብዙ ስራት ውስጥ ያሉት ለእናንተ ባይገባም ለእናንተ ሳይሆን መልእክቱ ለእነሱ ስለሆነ። እና ሜዲቴሽን በሚል ነው የጀመርኩትኝ። ማለት ሀይ ስለመሆን ሜዲቴት አረጋለሁ። ከዛ መንፈሳዊ አይኔ ተበራ። ሰዎች ያልሆኑ በጣም የሚያስፈሩ ክሪቸሮች ነበሩ፣ ሌሊቱ ሙሉ የሚያሯሩጡ። መተኛት ሁሉ አልፈልግም፣ አይኔን ስጨፍ እነሱ ናቸው የሚመጡት። እና ሁለት ሆንኩኝ። ስለዚህ በደንብ ጠጥቼ ሰክሬና መተኛት አለብኝ፣ እራሴን ድራግ እንትን ብዬ ላለመንቃት፣ ላለመታገል። እግዚአብሔር ደግሞ መልካም ነው፣ ከዚህ ማስመልጦኛል። እና ምን ሀፕን አረገ ጨለማ ውስጥ ሆኜ አንድ የእግዚአብሔር ሰው በጌታ የሆነ ሰው አገኘውኝና በፊት ላይ ይቅርታ አርጉልኝና ሁ ለራሴ የሚቅርታ ምጠይቃለሁ። ፕሮቴስታንት አልወድም ነበረ፣ በቲቪ ሳይ ማለት ነው። ማለት ብዙ ነገሩ ድራማ ነበር የሚመስለኝ፣ ምክንያቱም በአጠገቤ ብዙ አማኞች ነበሩ በእንደዚህ አይነት በእኔ ሱስ ውስጥ ያሉ ማለት ለብዙ ወጣቶች መሰናክል የሆኑ አሁን ላይ የገባኝ መንፈስ ቅዱስ በእናንተ ውስጥ ሲኖር የምትኖሩት ለእናንተ ሳይሆን በውስጣችሁ ላለው መንፈስ ቅዱስ ነው። ማለት ሰውነታችሁ ማክበር ያለባችሁ ለራሳችሁ ሳይሆን ለፈጠራችሁ ለእግዚአብሔር ስትሉ ነው። በዙሪያችሁ የሚመለከቱት ልጆች፣ የሚመጡት ልጆች፣ የምታፈሯቸው ትውልዶች እናንተ አይተው ነው የሚቀረጡት። እና መንፈስ ቅዱስን አታሳዝኑ ማለት ፈልጋለሁ። በዚሁ አቃዳሚ ማለት መንፈስ ቅዱስ መነገጃም አይደለም መሸጫም አይደለም መሸቀጫም አይደለም አምላክ ነው ማለት እኛ ሊያድን የወረደ ጌታ ነው በውስጣችን የሚኖር እና እዛ መቀመበት ቦታ አንድ እግዚአብሔር ሰው መጣ። እና ለስራ ነው የሚመጣው ብዙ ጊዜ ለመስራት ማለት ጫጫታም ስለሌለው ቦታው ለዛ ነው። እኔ ደግሞ ተደብቄ ለመቃመም ለማጨስ የሚመቸኝ እዛ ስለነበር እዛ ነበር ሄደው። እና እግዚአብሔር የላካው መሸጋገሪያ ነው ብዬ ነው ማስበው። እዚህ አጋጣሚ ብሩክ አለማየሁን ማመስገን ፈልጋለሁ በእግዚአብሔር ስም ክብሩን ደግሞ እግዚአብሔር ሰደ የላከልኝ እሱ ስለሆነ እና ምን ሀፕን አረገ፣ መዝሙር እያዳመጥሽ ቃም ይበቃል ማለት የነዚህ የዓለም ቋንቋዎችን ሳወራ የዓለም እውቀትን ሳወራ ያዳምጠኝና መጨረሻው ግን ስለ እግዚአብሔር ነው የሚያወራኝ፣ ስለ መወደዴ ጌታ እንዳለኝ የሞታለኝ እርቃኑን የተሰቅሎ ሲኦል ድረስ ገብቶ ያዳነኝ አምላክ እንዳለ ማለት ተስፋ ነበረኝ እንደመወጣ በዛ ሁሉንትን ውስጥ ጠዋት ጠዋት ላይ ለቅሶ ነው በቃ ማታ ላይ የሆነ ፋውል ፈውላለው፣ ጠዋት ላይ ለቅሶ ነው ግን እግዚአብሔር ደግሞ እንባን ያብሰልና፣ ሲክስ ደግሞ በጣም ነው የሚከሳው። እንደተሰበር ነው አይደለም የምንቀረው፣ ጥገን ግን አርጎ የሚያነሳ አምላክ ነው ያለን። እና ምን ሀፕን አረገ፣ በመዝሙር መቃም ጀመርኩኝ። ማለት ይከብዳል፣ የሆነ ነገሩ መዝሙር እያዳመጡ መቃም። ግን ግድ የለሽም እያለ መዝሙር እያዳመጥኩኝ መቃም ጀመርኩኝና ሐምሌ ሰባት ላይ የራቀ ሰፈሪ ተርክሮ የተትረጥር የሚለውን የሳምሮ ታ መዝሙር ነበር። እና በጣም ነበረ ያለቀስኩትን። የሆድ ቃና እና ብዙ ይመክረኛል። ብዙ ስለ ጌታ ወንጌልን ለእኔ ለመስበክ ከስድስት ወር በላይ ፈጅቶበታል። እና ስራ የሚቀርበት አጋጣሚ ሁላ ነበረ። ወንጌልን በቃ አንድ ነፍስ ማተብ ታደርጋለች ብሎ እና ምን ሀን አረጋ ገባኝ። የሆነ ነገሩ ገባኝ ማለት ልክ እንደ ሊዲያ አንድ ልብ መከፈትን ጌታ ካገኘ የፈቃድ አምላክ ስለሆነ በዛው ይሰራል እና ሰራተኛችን የቤት አገልጋያችን የነበረችው በቲቪ ካሳየችኝ በኋላ አንድ ኮ ኮኔክት ያደረኩበት ሊንክ ያደረኩበት ቦታ ነበር አልኩ። የት እንደሆነ ባላቅም ቸርቹ ከዛ ሰርች አድርጌ አገኘሁም። በላንበረት በኩል ነበር የመጣሁት። እኔ አየር ጤና አልፍ የነበረ ቤቴ መጣሁኝ እና የመጀመሪያ የመጣሁኝ ቀን በቲቪ አየሁት። ማለት ፓስተር ሲጸልልኝ ከባድ ግሬስ እና ፓወር ነበሩ አይኑ ላይ እና እሱ ና ያየሁት ጊዜ የረድን ር ጋ ነበርኩኝና የተዘጋጀ መዳን አለ እግዚአብሔር ፕሮቫይደር ነው የሚል ነበረ ትምህርቱ። እና በጣም ነበር ያለቀስኩት፣ በጣም ነበር የተሰማኝ። ማለት ሁሉም ነገር ተዘጋጅቶልኝ ተሰርቶ አልቆልኝ ውሰጂታ ብዬ የኔ ድንቁርና ካልሆነ በስተቀር እዛ ውስጤን ሁሉ ዓመት ምንሰራ ነበር ብዬ እስከምጸጸት ድረስ ነበር እና ጌታ የምትቀበሉት ሲባል መጀመሪያ ላይ የወጣት ሮጭ ኔ ነበርኩ። ምክንያቱም መንቀባረር ያስፈልገውን ብሏል ፓስተር ግን ብዙ ነገር አይቻልም እና መጥቼ ጌታን ተቀበልኩኝ። ሬሃብ ገብቼ ነበረ ቤተሰቦች ያስገብቶኝ ነበረ። ኢቨን ፕሮፌሰር መስፍን አርአያ ይከታተሉኝ ነበረ ለረዥም ጊዜ ማናቸውም መፍትሄ አልሰጡኝም። መፍትሄ አልሆኖኝም። አልረዱኝም። መድኃኒት ነው ስቅም የነበረው ጨጓራ በሽተኛ ነበር የንኩት። ጌታን የተቀበልኩ ቀን ግን የሆነ ነገር ሀፕን አረገ። ማለት የዩላ ዘመን ያልቻልኩት ሲጋራ አስጠላኝ። አልነከውም ከዛ በኋላ ማለት ሱስ በሙሉ አስጠላኝ። ማለት መወጋቸው፣ መወስዳቸው። በቃ ምን አይነት ሰርፍ ነው እንደዚህ ዲሲ ቢያደረገኝ እስከምል ድረስ የዓለም እውቀትም ትምህርትም በተለያዩ ዓለሞች ሄጃለሁ ብያቸዋለሁ። እና ብዙ ጊዜ የሚያጋጥሙኝ በመንፈስ ስርዓት ውስጥ ያሉ ጣንቋዮች፣ ደጋማዎች፣ መዛቴዎች ምናምን ናቅቸው እና ኢቨን ቲክቶክ የሆነ ጊዜ ስከፍት በጣም ብዙ ጣንቋዮች ፎሎወሮች ናቸው። ምን ሊያረጉ እንደሆነ እግዚአብሔር ያውቃል። ግን እኔ እንደዚህ አይነትን ውስጥ የለበትም ግን ይጠራቸዋል መንፈሱ ራሱ መሰለኝና የተማርኩት ትምህርት የሆነ ጊዜ ትዛለኝ እዚህ መተን አያቴ ታይሮይድ አለባት እና ከእሷ የወረስኩት የተላለፈ የወረስኩት እንኳን ዓለም የተላለፈ ታይሮይድ በጣም ያስቸግራኝ ነበር። ማለት ከመረዳት ሲያንስ አንዳንዴ ሰይጣን በሱ በኩል በደካማ ጎናችን ነው የመጣው። ስራ ካቆምኩኝ ከአመት በላይ ሆኖኛል ግን ያቆምኩት ደግሞ እግዚአብሔር ፈቃዱ ስለሆነ በቃሉ ቃሉ ላይ ፎከስ ማድረግ ስላለብኝ ነው። ቃሉ ያለው ነው ሁሉ ያለው ከዓለም ብርጭጭ ነገር እግዚአብሔር ይቀድማል፣ ይበልጣል፣ የዘላለም ህይወት ይሻላል። እና ምናረብን አረገ እዚህ እየተጸለየ ለእግዚአብሔር የተመቸ ተፈቃሪ ሆኑ የሚል ትምህርት ነበረው ፓስተር አረጌ። ማለት ልቤ ላይ እስካሁን ድረስ የከበደና የቀረ ማለት ነው። እግዚአብሔር እንደዛ ከሆነልኝ እኔ ምንስ ብሆን በዓለም ማለት ብዙ ነገር ሆኛለሁ፣ እና ምንስ ብሆን ብዬ ወሰንኩኝ። ለብዙ ሰዎች ስመሰክር እግዚአብሔር ረድቶኝ፣ እግዚአብሔር ከእናንተ ጋር ይወጣል ሰልፎ እናንተ አደለም ተብሏል ለየካት እንትናችን እና እግዚአብሔር ከኔ ጋር ስለወጣ ነው እንጂ በጣም ኢሞሽናል ወኝ ማለቅ። እስካሁን ብዙ መድረክ ላይ ብቆምም እግዚአብሔር ክብር ያለበት ያስፈራል። እኔ ቅርታ አርጉልኝ ከተንታ ባተብኩኝ ለማለት እና ምን ሀፕን አረገ፣ ጨጓራ በሽታ የለብኝም አሁን፣ ማይግሬን የለብኝም። ከሀያት የወሰድኩት ታይሮድ ብያችሁ ነበር የተጸለየልኝ ማለት ነው ነበርኩኝ እንደምድን የተዘጋጀልኝን መውሰድ ነው ከኔ የሚጠበቅብኝ። ስለዚህ አምኜ ነው የመጣሁት። እና ፓስተር ኮሜም ከመግባታችን በፊት በብዙ ይረዳኝ ነበረ። እዚህ ደህንነት ተምሬ ተጠምቄአለሁ አሁን ላይ እና ፓስተር ኮሜም ኮሜም በጣም አመስግን እፈልጋለሁ በብዙ ነው ይረዳኝ እና ለረዥም አመት ታይሮድ ግላንዱ ሆርሞናል ቼንጅ ስለሆነ ከልጄ ጋር አልተኛም ማለት ብተኛም ሙቀት በጣም ዲሃይድሬት ታደርጋለች። በጣም ስለማተኩስ እና የባህሪ መነጫነጭም ነበረብኝ። ታይሮዱ ከሆርሞናል ግላንድ የተገናኘ ስለሆነና የዛ ለት መጠቼ እንዳጸለይኩኝ ወዲያውኑ ብርድ ተሰምቶኝ አያቅም። ኢቨን ሞስኮ ሲሄድ አርላንዳ ሲሄድ ስኖ ሲዝን በሆነበት ታይም ላይ ከአጠገብ ያሉት ባልደረቦች ሲለባብሱ እኔ ብዙም አልነበርኩኝምና የዛ ለት ብርድ ተሰማኝ። እዚሁ እያለሁ እና ተመስገን በቃ እግዚአብሔር ሰርቷል ስራውን አልኩኝ። እግዚአብሔር አይቸኩልምም አይዘገይምም። አሜን ብዬ ሄድኩኝ። የዛለት ልጅ አቅፋኝ ነው የተኛችሁ እና እንደኔ እንድታደርግ ስለማልፈልግ ስለ ክርስቶስ እየሰበኩን ማሳድቀታ ላይ ምክንያቱም ትልቁ ስጦታ ዓለም ላይ አይቸዋለሁ ብርንም አይቸዋለሁ ቆርቆሮም አይቼዋለሁ፣ ቤትም ምንም ምንም አያድንም፣ ምንምም አይለውጥም፣ ሰላምም አይሰጥም። በብር ያልገዛውትም ሰላምም፣ ጤናም፣ ፍቅርም የክርስቶስ አንዷ ጥንጧ ፍቅር ሲገባን ሁሉም ነገር ይለወጣል እና ክርስቶስ ካለን በቃ ሁሉም ነገር አለን ማለት። መሰረታችን መሰረታችን ክርስቶስ ካረግን ማንም መጣ ሄደ ቀረ ኖረን አልኖረን፣ የነገ ክርስቶስ ይመጣል፣ ሲመጣ የምንሄድበት ቦታ አለን። ይሄ መቆያችን እንጂ መኖሪያችን አይደለም። ለዘላለም ና የዘላለምን ህይወት የሚመስል ነገር የለም። ማለት ዓለም ላይ ብዙ የሚያሳስት ነገር አለ። ሰይጣን ተጠንቅቆ ምኞት ኃጢአትን ኃጢአትን ሞትን ትወልዳለች ነው የሚለው በምኞታችን ነው የሚመጣው ምኞታችን ክርስቶስ ከሆነ ግን ማንም አይረታንም እና ሰይጣን ከእኛ ጋር አንድ ነገር ከሌላው ዲስቭ አያረገንም። አሁን ላይ ልጄ አብራ ትጸልያለች፣ ጠዋት ትጸልያለች፣ ማታ ትጸልያለች። የፓስተርን አብረን እንጸል የሚል ፕሮግራም በቅርቡ አይታ ነበርና የእሷ መንፈሳዊ አይኗ አበርቷል። በዚሁ አጋጣሚ አቅሙ ስለሌለኝ ስላልገባኝ ብዙ ተረዷታላችሁ ብዬ ተስፋ አረጋለሁ። ብዙ ሄዳችሁበት እኔ ደግሞ የደሊቨረንስ እንትን ተሰጥቶኛል እና እግዚአብሔር ማመስገን እፈልጋለሁ። በብዙ ጸጋ ስለቆሜም በክብር ውርደቴን በክብር ስለቀየረልኝ፣ እዚህ ጋር እንድቆምም ስለረዳኝ እግዚአብሔር ማመስገን እፈልጋለሁ። እግዚአብሔር ይመስገን። እህታችን፣ በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እድሉን እንሰጥሻለን። ማስተላለፍ የምትፈልገው ለወጣቶቹና ጨለማ ላይ ላሉት ነው። ብዙ ውጣ ውረድ ሊኖርብን ይችላል ህይወት ላይ። ግን ማዕበሉም እያለ ወጀቡም እያለ እግዚአብሔር አይጥለንም። አሻግራችኋለሁ ያለ አምላክ ያሻግረናል። እስራኤልያኖች የግብፅ ሽንኩርት እንደተመኙት የሎጥ ሚስት ዞራ እንዳየችው አይተወንም፣ ማለት ለጨለማ አሳልፎ አይሰጠንም። ምክንያቱም በዛ ሁሉ ኃጢአት ውስጥ ተዘፍቄ እግዚአብሔር ግን ችላ አላለኝም አልናቀኝም። ተዋርጄ ሴትነት ክብሬና አጥቼ ልጅን በጨለማ ውስጥ እያለው ነበር የወለድ ኳትኝ ግን አባቴ ልክ እንዱ ሉዝ እንዳረኩኝ፣ እግዚአብሔር ስራ ስላለውን የሰጠኝ እና አደራ ሲሰጥ ደግሞ አደራችን መወጣት አለብን። አለም ብልጭልጭ ልትሆን ትችላለች። ማለት ኤርላይን ውስጥ ፍላይት አቴንዳንት ሆኖ መስራት ትልቅ ነገር የሆነባችሁ ልኖሩ ትኖሩ ትችላላችሁ። የዓለም እውቀት ትልቅ ነገር የሆነባችሁ ልትኖሩ ትችላላችሁ። ግን ጠቢቡ ሰለሞን እንዳለው ከፀሐይ በታች ሁሉም ነገር ከንቱ ነው፣ የከንቱም ከንቱ አይተዋለ፣ አይጠቅምም። መዳን ያለው በኢየሱስ ብቻ ነው እና ብራችሁን ስፔንት አታርጉ። ሳይካትሪስቶቹ አያድኗችሁም። እኔ አለ የተባለ ፕሮፌሰር ጋር ነው ሄድኩት፣ አለ የተባለ ሐኪም ቤት ነው ሄድኩት። ማንም ፋይዳ አይሰጣችሁ። የሚሰጣችሁ ልጁ ኢየሱስ ክርስቶስ ብቻ ነው። አሜን